ከፍተኛ የሆነ የህዝብ ጥግግት ያለበት ክልል ነው። የክልሉ ነዋሪዎችም ወደ ተለያዩ አካባቢዎች ተንቀሳቅሰው የመስራት ልምድን ያካበቱ ናቸው። የማዕከላዊ ኢትዮጵያ ክልል ነዋሪዎች በክልሉም የሚገኘውን እምቅ የተፈጥሮ ሀብትን እንዲሁም አምራች የሰው ኃይልን በአግባቡ በመጠቀም በክልሉ በአስር ከተሞች ላይ የማዕከላዊ ኢትዮጵያ ኢንዱስትሪያል ፓርኮች ልማት ኮርፖሬሽን መካከለኛና አነስተኛ ሼዶችን እያስተዳደረ በሀገር ኢኮኖሚ ላይ የራሱን ሚና እየተወጣ እንደሚገኝ በምክትል ርዕሰ መስተዳደር ማዕረግ የ የከተማ ልማትና ኮንስትራክሽን ቢሮ ኃላፊ እንዲሁም የኢንዱስትሪ ፓርኮች ልማት ኮርፖሬሽን ቦርድ ሰብሳቢ አቶ ስንታየ ወልደ ሚካኤል ገልጸዋል። በየሼዶቻችን የተሰማሩ አምራቾች በአሁኑ ሰዓት ከኢትዮጵያ ታምርት ንቅናቄም ጋር ተያይዞ ተኪ ምርቶችን የማምረት ስራ ላይ የማይናቅ እንቅስቃሴ እያደረጉ ነው ያሉት ወደ ውጭ የሚወጣ ምርት ላይም እየተሰማሩ ነው ከትንንሾቹ ጀምሮ ማለት ነው እና በዚህም የማይናቅ ድርሻ ያላቸው ስራዎች እየሰሩ ነው ማለት ነው። ስለዚህ ስራ እድል እየፈጠሩ ነው። ኢምፖርት ሰብስቲሽን ላይ ተኪ ምርት ማምረት ላይ እየሰሩ ነው። ወደ ውጭ የሚወጣ ምርቶችም ላይ እየሰሩ ነው። ስለዚህ ለዚህ ምቹ ሁኔታ የመፍጠር ስራ ደግሞ እንደ መንግስት ትልቅ እንቅስቃሴ እያደረገ ነው ያለነው ማለት ነው። በክልሉ በርካታ ስራ ፈጣሪ ባለ ሀብቶች መኖራቸውን ያመለከቱት የኮርፖሬሽኑ ዋና ኃላፊ አቶ ናትናኤል ሚሊዮን ለስራቸው መቀናትም መሰረተ ልማታቸው እየተሟላላቸው ሼዶች በመኖራቸው መሆኑን ያነሳሉ። በዚህም በክልሉ ለበርካታ ወጣቶች የስራ እድልን ከመፍጠር ባሻገርም የውጭ ምንዛሬን በማግኘት በኩልም ሚናው የጎላ እንደሆነም ጠቁመዋል። በተለያየ ፕላስቲክ ፋክተሪዎች ላይ በሪሳይክሊንግ ስራዎች ላይ እንደዚሁም ደግሞ በምግብ ማቀነባበር፣ በውድና ሜታል ወርክ ላይ በእንጨትና ብረታብረት ስራ ማለት ነው። በነዚህ ስራዎች ላይ እንደዚሁም በባልትና በቆሎ በማሽነሪ ጭምር በማሽነሪ ኢኩይፕመንቶችን የተለያዩ ማሽነሪ ኢኩይፕመንቶችን ያመርታሉ። የትራክተር መገጣጣሚያ ፋብሪካዎችን በልብስ በጋርመንት በሽመና እንደዚሁም በሶፍት ፋክተሪ በተለያየ ዘርፍ በርካታ ፕላስቲክ እና እነዚህ ኤችዲፒ የሚባሉ ምርቶችንም ጭምር ከዚህ በፊት ከውጭ የምናመጣቸው እንደገና ደግሞ ስፔር ፓርቶችም ከውጭ መጡ የነበሩ፣ ነገር ግን አሁን እነዚህ ሼዶች ተገንብተው ለአግሎት መዋል ከጀመሩ ወዲህ በሀገር ውስጥ ምርት የምንሰራቸው የውጭ ምንዛሪ ያስቀረንባቸው አልፎ አልፎም ደግሞ የውጭ ምንዛሪ ደግሞ የምናገኝባቸውም እንዲሆኑ ሆኗል ማለት ነው። የማዕከላዊ ኢትዮጵያ ኢንዱስትሪያል ፓርኮች ልማት ኮርፖሬሽን አሁን ላይ በርካታ ስራዎችን እየሰራ መሆኑንም አቶ ስንታየው አንስተው በቀጣይነትም ሊሰሩ የታቀዱ በርካታ ተግባራቶች ስለመኖራቸው ያነሳሉ። ትልልቅ የሚባሉ የአግሮ ኢንዱስትሪ ፓርኮችን የመሳሰሉ አይነት ፓርኮች ላይ እንደ ክልል ጥያቄ ያለ ማለት ነው። ይሄ ጥያቄ በተለያየ ጊዜ ለፌዴራል መንግስት እየቀረበ አለ። ይሄ ፓርክ ያስፈልገናል የሚል ምክንያቶች አሉ። ምክንያቶቹ አንደኛ ስራ እድል መፍጠር ካልቻልን በስተቀረ አካባቢው ለብዙ ነገር ተጋላጭ ነው። ከፍተኛ የወጣቶች ፍልሰት ያለበት አካባቢ ነው። የሴትም የወንድም ወጣቶች ፍልሰት ያለበት አካባቢ ነው። ይሄ በዋናነት የስራ እድል ፍለጋን ነው የሚሰደዱት። ይህንን ወጣት አኮሞዴት ሊያደረግ የሚችል ነገር እዚህ አካባቢ ላይ የመፍጠር ጉዳይ በልዩ ሁኔታ ታስቦ መሰራት አለበት። በክልሉ ያለው ሰላምም ለስራው መሳካት አስተዋጽኦው ከፍተኛ መሆኑንም አቶ ስንታየው አንስተዋል። እንደ መንግስት ሰላም የማስጠበቅ ጉዳይ ለዚህ ዘርፍ እድገት እጅግ ትልቅ ሚና እንዳለው በመገንዘብ ሰላም ላይ እየሰራን ነው። የሸቀጦችና የምርት ዝውውርን የሚገቱ አላስፈላጊ ኬላዎችን የሚመስሉ ጉዳዮች በክልል ውስጥ አንድ ቦታ ላይ ማየት አይቻልም ማለት ነው። ሙሉ በሙሉ አንስተናቸዋል ማለት ነው። ከዛ ውጭ ደግሞ ምርታማነት ላይ በጣም የመስራት ስራዎች እየተሰሩ ነው። በዚህ ሰላሙ በተረጋገጠበት በተፈጥሮ ሀብት በበለጸገው ክልል መጥተው አልምተው ራሳቸውንም ለውጠው ለሀገር እድገት የራሳቸውን ሚናም እንዲወጡ ጥሪ ቀርቧል። በዚህ ዓመት ብቻ የምናስመርቃቸው እነዚህ ከአራት መቶ ሚሊዮን ብር በላይ ወጪ የተደረገባቸው ሼዶች ለአገልግሎት ክፍት የሚሆንበት እድል እየተፈጠረ ስለሆነ በእነዚህ ሼዶች ውስጥ ባለሀብቶች፣ አልሚዎች እንደዚሁም ኢንተርፕራይዞች ገብተው እንዲያቀነባብሩ፣ እንዲያለሙ የስራ እድል እንዲፈጥሩ ጥሪ ለማድረግ እፈልጋለሁ። አምራች ክልል ነው፣ ለኢንዳስትሪ በጣም ምቹ ክልል በመሆኑ ኑና አምርቱ ክልሉንም ራሳችሁንም ቀይሩ። ለዚህ ምቹ ሁኔታ አለ። ሰፋ ሰፋ ያሉ ስራዎች በመስራታችን የአካባቢ ወጣቶችን የሚያሳትፉ ስራዎች ይኖሩናል። ያ ማለት ብዙ የስራ እድል ፈጥረናል ማለት ነው። ሼዶች ሰጥተውናል። በማብራትም በመሃም ዙሪያ የተለያዩ አይነት ድጋፎችን እያገኘን ያለን ነው።